ጭራሽ አዜብን እንደው ጭራሽ በስልጣን ላይ ያለው ከዜብ ጋር ተገናኝ ይቻላል? ምንም አልባልታ። እባካችሁ ጊዜ ስጡም ብሎ መለስ ጊዜ ጠይቆ ነው ወደ ህዝቡ ጋር ሄዶ ያራዘመው ይባላል። እኔ እስር ቤት ነው የነበርኩት። የቡና ነጋዴ ኖታ? ምን እየሰሩ ነው? አዎ፣ ቡና ምነግዳለው። ቡና ችግር ስለነበረ ነው እኔ ከእስር ቤት ሲፈታ ያው እግዚአብሔር አሁንም የኢትዮጵያን ሕዝብ ይባርክ። ገንዘብ አዋጥተው መኪና ገዝተው ብር ሰጥተውኛል። አንተና የአዲስ አበባ ቆሻሻ ማፍሰሻ ቱቦ አንድ ናችሁ የሚል ነገር መለስ ተናግሮ ነበር ብለው ያወሩት ነገር አለና ልክ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 ዝግጁ ነበር እንደው ደብዳቤም ከአንድም ሁለት ጊዜ ተጽፏል የትኛው ክልል መልስ አልሰጣንም ሁሉም ጊዜ እንግዲህ መልስ ምንድን ነው ጊዜ ስጡን በዚህ ጊዜ የራሳቸው ስራ አላቸው ክልሎቹ እኮ በአመት ውስጥ አቅደው የሚሰሩት ስራ አላቸው ከሰላም በላይ አሁን እውነት እንነጋገር ከተባለ ሌላ ስራ ሊኖራቸው ይገባል። እሱንማ ለዚህ አይነት ውጥረት ውስጥ ሆኖ ነው ስራ የሚሰሩት ማን ነው ይህና አጀንዳ የሚያንከባልለው። ስራ ስራ ያቆመ እኮ ክልል የለም በመሰረቱ ስራ እንግዲህ። ይሄ እኛ ለሰላሙ ጊዜ ስጡን፣ ወደ ህዝቡ ለመገናኘት እንፈልጋለን፣ ፕሮግራም ያዙልን ብለን ደብዳቤ ጽፈና ደብዳቤ ተጽፎ መልሱ የሰጡን ክልሎች ጋ ሄደናል። ቀሪዎቹ ግን እየጠየቅን ነው። ግደ ግን በዚህ ምክንያት ስብሰባ አላቸው። በመሰረቱ የራሳቸው የሰላም መዋቅሩን እኮ እየሰበሰቡ ከህዝብ ጋር እየተወያዩ እንዳሉ እንሰማለን። እንግዲህ ሚዲያ እናንተም የምትዘግቡት ነገር ነው። ከስራ የፈቱበት ጊዜ የለም። ሁሉም እኮ ጦርነት ላይ ናቸው ማለት አይቻልም። ግን ለዚህ ስራ ፕሮግራም ለመያዝ ጊዜ አልነበረንም፣ እና ጊዜ ስጡንና እናነጋግራቸዋለን ብለውናል። እንዳልከው እኔም የሚቀበለው ነገር ቅድሚያ ልሰጠው ይገባል። ምናልባት ከዚህ በኋላ እውነት ለመናገር ጥይት ሳይተኮስ ህዝቢፓ ማድረግ አለባቸው። አሁን አንዳንድ ጊዜ የሰዎችን በስጋት ላይ ራሱ ኮመኑ በጣም እንትን ትንፋሽ ያሳጥራል። አረ ሰው ይህን ያህል ወራት ዛሬ ምን መጣ ነገ ምን መጣ ብሎ እንዲህ ትንፋሹ ያጥራል። ብዙ ተመልካቾቻችንም ይህን ነው የሚያነሱትና እናንተም እኮ ኃላፊነታችሁን ተወጣችሁ። ጊዜ ስጡን በሚል እና በተለያዩ ሰበባ አስባቦች ይህን ነገር እንዳትሰሩ የሚያደርጋችሁ አካል ካለ ይህን ለህዝብ ይፋ ማውጣት አለባችሁ። መሸፋፈን አያስፈልግም። መጋለጥ ያለበት ነው፣ መጋለጥ ያለበት ቀደም ሲል በመግቢያችን መጀመሪያ ላይ እኮ እርስዎ ያነሱት ይህንን ነው። እንደነዚህ አይነት ነገሮችን ማጋለጥና ይፋ ማድረግ ነው በራሱ አንዱ ተልእኮን መወጣት ብዬ ስላሰብኩኝ ነው እና ለምንድን ነው የሚትፈነፈልል ነው አይትንክ የሚቀሩ ነገሮች እንዳሉ ይገባናል እስካሁን ያለው መንገድ ዲፕሎማሲያዊ መንገድ ነው ምክንያቱም ስምምነት ፈጥረ ቀጣይ ደግሞ ስራ አብረ የምትሰራበት ስለሆነ ተግባብተ የመስራትን መንገድ ነው እየተመረጠ ያለው በዛ ከዛ ውጭ እንዳልኩ እንግዲህ የእርቀ ሰላም ኮሚሽን ብቻውን እንደ ሰላም ፈጣሪ አድርገን ማየት ያለብን አይመስለኝም እናንተ በነገራችን ላይ ሚዲያን ጨምሮ በብዙ አካላት መታገዝ አለባችሁ እንድትታገዙ ደግሞ የሰራችሁትና የቀራችሁት ከእናንተ ባሻገር ያለውን ችግርም ማጋለጥ መቻል አለባቸው። አለበለዚያ ምኑን አውቀን እናግዛችሁ ነው? ኃላፊነት የተሰጣቸው የኮሚሽኑ አባላት አሉ። በዚህ አጋጣሚ የማንም ኮንሰርን ማቅረብ መብቴ ነው። እኔም እንደ ግል የኮሚሽን አባልነት ብዙ ስራ ይቀራል። ምክንያቱም ኮርነሮቹ የተፈጠሩ ያሉ ነገሮች ቀጣዩን የሰላም እርምጃ ወደፊት እንዳይሄድ የሚያግዱ ናቸው። እኔ እኮ ከወጣሁበት ቆየው ኢህአዴግም ምናምን የሚል ነገር አንስተውብኝ ነበርና በነበሩበት ጊዜ ላይ በእርግጥ ተገቢውንና ትክክለኛውን ኢህአዴግ እርሱ ነበር ወይ መሪ ነበርኩ ብሎ ያስባሉ። ጥሩ ጥያቄ ነው። እንግዲህ እኔ መቼም ሰው ነኝ። አንዳንድ ጊዜ እንደ ሰው አፈጣጠራችን የራሳችን ራሳችን ጉድለቶች ይኖራሉ። ይሄ ፖለቲካው ሲቀላቀልም እኔ ፖለቲካ ውስጥ ባይዘው አልነበርኩም። ወደ ፖለቲካው ሲቀላቀል 83 ላይ ነው ተቀላቀልኩት፣ እና ሂደቱን ለማወቅ ለማጥናት አንድ ሁለት ሶስት ዓመት ፈጅቶብኛል። የሽግግሩ ጊዜ የፖለቲካ ውስጥ የሚሰሩ ስራዎች፣ የሃላፊነት ድርሻ እያንዳንዱ እንዴት እየተወጣ ነው የሚል እይታ ነበረኝና፣ እኔም በግሌ የጥናት ወይም የፖለቲካ እውቀትን የማስፋት ጊዜ ነበር። ከዛ በኋላ ግን አንድ በአንድ ሁኔታዎችን እያየሁ መጣሁ። ፖለቲካው በመሰረቱ ሁለት ነገርን ላነሳ ፈልጋለሁ። እድሜ የሚሰጥህ አድርባይ እንደ ውሸታም ስትሆን እድሜ ረዥም ጊዜ ትኖራለህ፣ ፖለቲካ ውስጥ ከዛ እውነቱን እና ቢያንስ ተከራካሪ ወይም የሆነ ነገር ለምን ይሆናል፣ ለምን የሚል ጥያቄ የምታነሳ ከሆነ አትበረክትም ወይም ከጊዜ ትወጣል። ከገባህ ግን የመውጫ በር እስክታገኝ መቆየት ግድ ነው። በየትኛው መመዘኛ ሰዎች በአንድ ጀንበር ገብቶ በአንድ ጀንበር አይወጡም። መውጫ ያስፈልጋል፣ ጊዜም ያስፈልጋል። ስለዚህ በነበረው የፖለቲካ አደረጃጀት ከላይ እስከታች የኮሚኒዝም ወይም ሪዮት አለሙ ማርክሲዝም ሌኒኒዝም ከኋላ እንደነበረ እኔ አላውቅም። ፖለቲካ ውስጥ ሲገባ አቤታ ዲሞክራሲ የካፒታሊዝም መሸጋገሪያ መንገድ ነው፣ ነፃ ገበያ ኢኮኖሚ ነው የምንሄደው ብለን በዛ ፕሮግራም ነው አስር ዓመት ውስጥ ስሰራ ማየው ዘጠና ሶስት ላይ ሁለት ቦታ ሲሰነጠቅ ያደግ በዛ ጊዜ ነው የማርክሲዝም ሌኒኒዝም መርህን ተከትለን ከዚህ በኋላም ያኔ የሰማንያ ሶስቱ የለውጥ ጊዜ አለማዊ ሁኔታ ነው ወደዛ ያሸጋገረን እንጂ ይሄ ስንቃችንን አንለቅም የሚል አስተሳሰብ መኖሩን ያወቅኩት ዘጠና ሶስት ላይ ነው። ምክንያቱም ጥቂት ነባር የሆኑ ኃይሎች ብቻ የሚያውቁት ምስጢር ነው የነበረው። ስለዚህ ውጫቢ የነበርን ኃይሎች ለውጥ መጥተዋል፣ ትክክል ነው፣ ካለፈው ስርዓት ይሻላል፣ እውነት ነው። ያንን ተቀብለን ሄደናል። መልካሜ የሆነው ነገር ለመከተል ሞክራል። ግን አሁን ቀደም ሲል እርስዎ አደርባይነት ቶሎ ያስመታል ብለው ሲነግሩኝ፣ አደርባይ እንዳልነበሩ እየነገሩኝ ነው እግረ መንገዱን እና ለምሳሌ አሁን ደቡብ ክልል ዛሬ ራሱ የሚታመስበት ጉዳይ ላይ ከአደረጃጀት ጋር ተያይዞ ከክልሉ አደረጃጀት ጋር ተያይዞ እንኳንስ የደቡብ ክልል ምሁራኖች ህዝቡ የሚመለከታቸው ባለ ድርሻ አካላት ሊሳተፉበት ቀርቶ እናንተም በቅጡ ባለመሳተፋችሁ የመጣ ጦስ ነው እስካሁን ድረስ ተንከባሎ ዛሬ ላይ ይህን ሁሉ ትርምስ እየፈጠረ የሚገኘው የሚሉ አካላት እርስዎ ለምን ብለው እንደማያውቁና ክልሉን የተመለከቱ ወደፊት ተጠያቂነትን ሊያመጡ በሚችሉ ጉዳዮች ላይ የታዘዙትን ከመፈጸሙ ውጭ እንደ አንድ የደቡብ ክልል መሪ ስልጣን እንደተሰጠው አካል በቆራጥነት ክልሉን ሲመሩ አልነበረም። የተጠመዘዙበት ዘመን ነው የሚበዛው ተብሎ ይነሳል። እንግዲህ አንድ ኢህአዴግ ከደርግ በልመና ድል የወሰደው በወታደራዊ ኃይል ነው። ክልሎቹን ሲያደራጅ ያሸነፈ ኃይል ለራሱ ሰፍቶ ያመጣውን ጥብቆ ነው ያለበሰው። አሁን ክልሎች ሀረሪያ፣ ጋምቤላ ኦሮሚያ ትግራይ የምትለው ሁሉም ህዝብ ተሳትፎ ጥያቄ አቅርቦ በጥያቄው መሰረት የተመለሰለት አይደለም። ለዛ ያመቸኛል ያለው ነገር ደርግ ከወደቀ በኋላ አለበሰ። ኢህአዴግ በሽግግር ጊዜ እንደ የነበሩት ሰማንያ ሰባት የተወካዮች ምክር ቤት የሚባለው የሽግግር ጊዜ ተወካይ፣ ምክንያቱም ከህዝብ ሳይመረጡ ማህበረሰቡን እንወክላለን ያሉ አንድ ቻርተር አዘጋጅተዋል። ዘጠና ሰማንያ አራት ሰኔ ላይ የጸደቀ ቻርተር ሰማንያ ሶስት ሰኔ ላይ ግንቦት ገባ ሰማንያ ሶስት ሰኔ ላይ ነው የጸደቀው። በዚህ ቻርተር እስከ ሰማንያ ሰባት ህገ መንግስቱ ጊዜ ድረስ ያ ነበረ ነበረ ህግ ነው ሲያገለግደ ነበረው። ይህ ሰማንያ ሰባቱ ያጸደቁት ቻርተር ላይ ክልሎች በፍላጎታቸው ሰፊ ክልል መመስረት ይችላሉ የሚል አንቀጽ አለ። በዛ ጊዜ እኛ ፖለቲካ ውስጥ አልነበርንም። በሰማኒያ ሰባቱ በነበሩት በተወካዮች ምክር ቤት ውስጥ እኔ አልነበርኩም። ከአንድ እስከ አስራ አራት በቁጥር የተከለሉ ክልሎች ነበሩ። አንድ ትግራይ፣ ሁለት አፋር፣ ሶስት አማራ፣ አራት ኦሮሚያ፣ አምስት ሱማሌ፣ ስድስት ጋምቤላ። ከሰባት እስከ አስራ አንድ የነበሩት ክልሎች በቁጥር ነው፣ በስም አልተጠቀሰም። እንግዲህ ያልነበርኩበት ታሪኩን ነው እያወራሁ ያለሁት እና ይሄ ክልል ቅድም እንዳልኩ በቻርተሩ ላይ አንድ አንቀጽ ሰፊ ክልል መመስረት ይችላሉ በሚለው እዛው ሰማንያ አምስት ላይ የአምስት ሰባት እስከ አስራ አንድ ያሉት አንድ ክልል ሆን አንድ ክልል የመሆን ጥያቄም ክልሎች ይጠየቁት አደለም። መጀመሪያም በቁጥር ሲሰጥም ህዝቡ ተወያይቶ ይገባኛል ያለው አደለም። በደንብ ሰው ከተረዳ እና ጥያቄው በተገቢ መንገድ ካመነበት ጥሩ ይመስለኛል ግን ዛሬ ምን እንዲያገኝ ይሄ የተፈጸመው በሽግግሩ ጊዜ በነበረው ሰዓት ብቻ ነው ከሰማንያ ሰባት በኋላ ህገ መንግስታዊ ከሆኑ ክልሎቹ ህገ መንግስታዊ ከሆኑ በኋላ ህገ መንግስቱ ላይ ጥያቄዎቹ ክልል የመሆን ሀላፍ ወይም ክልል የመሆን ጥያቄ በብሔረሰቦቹ ምክር ቤት ይወሰናል የሚል አንቀጽ ነው የገባው የክልሎቹ ሰፊ ሊሆኑ ይችላሉ ወይም ሊጠቡ ይችላሉ የሚል የቻርተሩ ፓርቲ ህገ መንግስት ውስጥ አልገባ። ስለዚህ በየትኛው ወደፊትም ብትሆን ወደፊትም እችን ሀገር በዲሞክራሲ እንገነባለን ብለን ተስማምተን ካልሰራ ካልሰራናት አንዱ አሸንፍ ያለው ያለው በራሱ መንገድ ነው፣ ክልል የሚሸነሽነው ይህን ማመን መቀበል አለብን። በዛ ላይ የተቀመጠ ሰው ጭራሽ አዜብን እንደውም ጭራሽ እኔ በስልጣን ላይ ያለው ከዜብ ጋር ተገናኝ ይችላል፣ ምንም አልባልታ ነው፣ ምንም የማይጨበጥ አልባልታ ነው። ፐርሶናሊ ከባለቤታቸውን ጭምር እኔ በስልክ የተገናኘንበት ቢያንስ በዛ በስራ ግንኙነት እንኳን ባለን ከአቶ መለስ ጋር ጥቂት ጊዜ ብቻ ነው። በስብሰባ በየአስራ አምስቱ ጋር ጊዜ በየአስራ አምስቱ ስብሰባ ላይ እንገናኛለን። ከዛ ውጭ ግን ከማንኛውም ከዚህ ከጎን ካለው ሰው ጋር ምንም አይነት ግንኙነት አልነበረኝም። እኔ ፐርሰናሊ ከድርጅት ማዕከል ከነበሩት ሰዎች ጋር እገናኛለሁ። ከዛ ውጭ በጎን ካለው ሀይል ጋር ግን ምንም ግንኙነት አልነበረኝም። አንዳች ነገር በኔም ጊዜ የተፈጸመ ነገር የለም። ይሄ አሁን ያቺ ቢጫ የተያዘችው የሰማንያ ሰባት አራቱ ክልሎች ማሽነሪ ጊዜ ጠቅላይ ሚኒስትር ታምራት ላይኔ በነበረ ጊዜ የተፈቀደ አራቱም ክልሎች ናቸው የገዙት። የኔ ለብቻው የደቡቡ ስለተፈለገ ብቻ ብጫው ተመዘው የሰማንያ ሰባቱ በአራት ክስ ከፈቱበት። እንግዲህ ብጫ ካርዱ በቆየበት የሚሰራ ስራ እንደሆነ ቅድም እንደ ገለጽኩት ጋር የሚያያዝ ነው። ሌላ ግን በጣም መነሳት ያለበት የዚህ የሲዳማ ጉዳይ ነው። የሲዳማ ጉዳይ በፊት የሚነሳ ነበር በነበሩ ሰዓት ከዚያም በፊት ጫካ የተገባበትን ጉዳይ ነውና። እንግዲህ ለነጻነት ከሆነ ጫካ የተገባው ነፃነቱን ከተቀዳጁት በኋላ፣ አሁን የሲዳማ ጥያቄ በየጊዜው እንደዚህ የሚያገረሽበት ሲጀመር የሲዳማን ክልልነት ጥያቄ ፋይዳው ምንድን ነው? ለምንድን ነው እስከዛሬ የዘገየው? ማን ያዘገየው? ቀድሞ የነበሩት ቀድሞ የነበረው ሳ አገዛዝ እንዴት ነበረ የያዘው? ጉዳዩ እኛ እንደምናውቀው ያው ከኃይለሥላሴ ከንጉሱ ስርዓት ከመወገዱ በኋላ ከስልሳ ሰባት ጀምሮ ራስን በራስ የማስተዳደር ጥያቄዎች ነበሩ። እኔ በዛን ሰዓት ቢያንስ ዕድሜ ለፖለቲካ ያደረሰኝ ባልሆንም በህዝቡ በኩል የነበረው ስሜት ጠንካራ ነበረ። በኋላ ግን ኢህድ የማን ነው? የደርግ የፖለቲከኞቹ በተለይ አምስት ፓርቲዎች ተቋቁሞ እርስ በራሳቸው መሸዋኮት ሲጀምሩ የትግሉን መቀጣጠል ከፍተኛ ደረጃ ደርሶ 69 ወደ ጫካ ገብቷል። የስዳማ እንደ ህዝብ ነው ማለት ነው። ምክንያቱም ከዛ ሶማሌ በረሃ ሄዶ የሀምሳ የስልሳ ቀን መንገድ በእግር ተጉዞ መጠገያ አግኝቶ የሥልጠና ወስዶ ከአስር ሺህ ያላነሰ ሰው የነፃ ውጭነት ኢንተርናሽናል እውቅና ይዞ ነበር። ከደርግ ጋር የተፋለሙ ስድስት ሰባት ዓመት ከደርግ ጋር ፍልሚያ በኋላ ነው የአመራሩ መከፋፈል የትግሉን ጎራ አደክመው። ነገር ግን እንደ ትግል ስሜት ውጭ ተሰዶ የነበሩ አገር ለቆ ያሉት ሲያቀነቅኑ ነበር። ሲዳማድን ንቅናቄ ስር ማለት ነው። ዘጠና ሶስት ጋርም ከቲፒኤልፍ ይገናኙ ነበር። ከሰማንያ ማነው ሰማንያ ሶስት በፊት በትግል እንግዲህ፣ ቲፒኤልፍም በዛ ጊዜ ነው ወደ ጫካ የገባው። ስርዓቱ አምሮት ማለት ነው። ኦኬ፣ የውጤት ልዩነት ሁሉም ጫካ የገቡ ምናልባትም ደርግ ሲወርቅ ወደ አስራ ሰባት ድርጅቶች ትግል ያካሄዱ ነበር፣ ወደ ሽግግሩ የመጡት ማለት ነው። አንዱ የስዳ ማድነት ንቅናቄ ነው። ሱዳን ማድነት ንቅናቄ መልስ አግኝቻለሁ ብለዋል። አለም በእርግጥ ይሄ ኢትዮጵያ ፌዴራሊዝም ስርዓት ውስጥ ትክክለኛ ፌዴራሊዝም ስርዓት ይኖራል የሚል ተስፋ ትግሉን ወደ አገር ሀገር ውስጥ አግኝቶ ፓርላማ ውስጥ ሁለት ወንበር ይዘው ነበረ። በኋላ ግን የሽግግሩ ጊዜ እውነት ለመናገር ቅድም አንስቼልሃለሁ አሸንፈ ስትመጣ የሌሎቹን የ17 ወይ 16 ድርሻ በተገቢ መንገድ ላይ ክትህ አትሰጥም። አንተ ስላሸነፍኩ የአንተን ፓርቲ ብቻ ነው የምታወለው በዛ ምክንያት እንጂ፣ በዛ ጊዜ ነው የዛ መብቱን ሙሉ በሙሉ መከበር የነበረበት። 83 ነው የነበረው የስዳማ ጥያቄ ጥቡቆንም ለሌላው የተሰፋው ነው ያህል መልበስ የነበረበት በዛ ጊዜ ነው። ኦኬ ከዛ አለፈና የሽግግሩ ጊዜ ወደ ህብረት መጣ። ግን አንዱ አንዱ ዋስትናው ምንድን ነው የዘጠና የሰማንያ ሰባቱ ህገ መንግስት ነው ምክንያቱም የብሄር ብሄረሰቦቹን የራስን እድል በራሴ የመወሰን መብትን ወይም ራስን በራሴ የማስተዳደር ክልል የመሆን መብትን ህገ መንግስታዊ አደረገ ህገ መንግስቱ ስለዚህ መልሱን መስጠት የነበረበት ገዥው ፓርቲ ነው ህገ መንግስቱ ላይ ማይሆነው ነገር ለምን ያስቀምጣል ካስቀመጠማ በትክክል ያኔ ገዛ የነበረው አካል ደግሞ አሁን ህገ መንግስታዊ መብቱ የሲዳማ መከበር አለበት የሚል ነገር እያነሳ ነው። እንዴት ነው አይጋጭም? እርስዎ ከሚሉት ጋር ያ ይጋጫል። ያኔ ስላላደረገ የእሱን ስህተት ወደዚህ ማምጣት የለበትም በመሰረቱ አሁን እያገኘ ነው ያለው። አሁን እሱ ስላለ አይደለም እያገኘ ያለው ለውጡ ነው እየሰጠው ያለው። ያኔ የዘጠና አራት እንደዚሁ ቅጠል ይዘው የወጡት የሐዋሳ ከተማ ውስጥ ነው እንትን የተረሸኑት ማለት ይቻላል። በመሄደ ምንም መሳሪያ አልያዙም። ሰላማዊ ሰልፍ የህዝብ ጥያቄ ዘጠና አራት ላይ እንደገና ዘጠና ሰባት ዘጠና ስምንት ላይ የዞኑ ምክር ቤት ህገ መንግስታዊ ስርዓት ተከትሎ አሟልቶ ነበር። በዛን ጊዜም የቅንጅት ጠንካራ ጡንቻ በነበረበት ጊዜ ኢህአደግ ወንበር የተነቃነቀ ጊዜ ስለነበረ። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት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 ዛሬ ግን መቼም በህይወት የሌሉትን አንወቅሳቸው። በህይወት ያለው አሁን ለመስጠት ደግፍ ያለ ምለው ያኔ ከጫካ እንደመጣ ነበር ማድረግ የነበረበት። የትግሉንም ያውቃል ድርሻውንም ያውቃል። በኋላም የነበሩ የትግል መንገዶቹንም ያውቃል። በነገራችን ላይ እኔ አንድ ችግር በኢትዮጵያ ውስጥ ህዝቦች የጠየቁትን መብትን በማፈን ምናልባት ጊዜ መግዛት ይቻል እንደሆነ እንጂ መፍትሄ ሊሆን አይችልም። ጦርነት እና ግጭት ብቻ ነው ትርፍ ሊሆን የሚችለው። እኔ የምለው ግን ዝም ብሎ እንደ ፖለቲከኛ ዝም ብሎ አንድ ክልል ልገንጠል ሲል ትርፉ ምንድነው ስለማይገባኝ ነው። አሁን ለምሳሌ ሲዳማ ከደቡብ ሲወጣ ትርፍ አለው? ምንድን ነው ትርፉ? መገንጠል ስል እንግዲህ ክልል መጠየቅና መገንጠል የተለያየ ነገር አድርገን ብንወስደው፣ መገንጠል ማለት ኤርትራ አይነት ጥያቄ ነው። ክልል የመሆን ጥያቄዎች ግን እንደ እንደ ህዝቡ ሕገ መንግሥቱ ላይ የተቀመጠውን በደንብ ሰው ስላልተረዳው እንጂ ኬንያ እኮ አርባ ሰባት ክፍለ ሀገር አለት ስልሳ ሚሊዮን ያልሞላ እንዴ! እኛ ሰላሳ ብንሆን ምንድን ነው ችግራችን? የንጉሱ ጊዜ ሰላሳ ሚሊዮን ያልሞላ ህዝብ አስራ አራት ክፍለ ሀገር ነበረው። አሁን የማኔጅመንት እኮ ያልተመቸ ነገር አለ በክልሉ ጥያቄውን በመውጣትና በመኖር አይደለ መለካት ያለበት። ማኔጀብል አይደለም። ሳይዙ ሰፋ ሲል ለህዝቦች የሚኖረው የቅርበት የአስተዳደር የመብት ጉዳይ ሁሉ የራቀ ነው የሚሄደው። በራቀ ቁጥር ደግሞ ጥያቄው አይረግብም። እኔ ሌሎች ጥያቄዎችን ቢሆን ፕሮፐርሊ መመዘን አለበት እንጂ መመዘን አለበት። ይሄ ክልል የመጨመር ነገር ፍራቻ ከመንግስት አብሮ ካልወጣ በስተቀር ለህዝቦች ሰላም አይመጣም። ተስማምተህ ነው አንድ የምትሆነው። አዎ ተስማምተህ አንድ ትሆናለህ። ጥቅምህና ጉዳትን አውቀህ ነው አንድ የምትሆነው። እኔ ይጠቅመኛል ያልከሆነ የመረጥከውን ነገር እንድትሆን ደግሞ ህገ መንግስቱ የፈቀደልህን ነገር መንግስት በጽናት ማሳካት አለበት። በጽናት ማሳካት ካልፈለገ ግን ትርፉ እኔ ግጭት ነው። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አዋሳ በመጡ ሰዓት እርሱም ተገኝተው ነበር እና እዛ መድረክ ላይ እርሱ አንስተው ከነበረው ጉዳይ መካከል አንዱ የሆነ ስለ ቡና ጠይቀዋል የሚል ነገር የሆነ ቦታ ላይ አንብቤያለሁ። እና የቡና ነጋዴ አሁን ምን እየሰሩ ነው? አዎ ቡና ምነግዳለው። ቡና ችግር ስለነበረ ነው እንግዲህ ባየሁት በትንሽ ጊዜ እንደ ሌሎች ረዥም ጊዜ ባልቆይም ቅረብ ብዬ ሳየው ቡና ምርጫ የሌለው ለሀገሪቱ ኢኮኖሚ ከንጉሱ ጊዜ ጀምሮ ከውጭ ምንዛሪ አንፃር መተኪያ የሌለው ምርት ነው። ይህ ምርት ግን ቦታና ዋጋ ጊዜ ወይም አምራቹንም አርሶ አደር ተጠቃሚ አላደረገውም። ሲስተሙ ሲስተሙ የራሱን ጥቅም ዶላር ምን ያህል አስገኘ ምል ብቻ ነው እንጂ ሚያየው አርሶ አደሩና የቡናው ዘለቄታዊ ስርዓቱ እንዴት ነው ይሄደ ያለው የሚል ድጋፍ አይደረግም። ንግዱን እርሶ መምህር ነበሩ፣ ከዛ የክልል ፕሬዚዳንት ፖለቲከኛ ነበሩ፣ ከዛ ታሰሩ። ንግዱን የተለመዱት መነሻ ካፒታል ውስጥ የት መጣ የሚለውን ለማንሰ እኔ ያው ከመሰረቱ የቤተሰብ ቡና ካ የተወለድኩ ሰው ነኝ እና አስተማሪነት በደባልነት ቡናውን የጓሮም ስላለ ቡናውን ታቋል ሌላ ንግድ ነው እንጂ የሚከብድ ስቶ መሸጥ አጠራቅሞ መሸጥ ነገር የቤተሰብንም ጭምር በደንብ ማነጅ እናደረጋለን። አስተማሪም እያለው ማለት ነው። ከዛ በኋላ ወደ ፖለቲካ መጣው እና ከፖለቲካ ደግሞ ሲወጣ ከንግዱን ልማድ ከአርሶ አደር ከባህላዊ አስተሳሰብ ከቤት የተወሰደ ነው። ከጥጥሩ ወደዛ ልመጣልህ ነው። እኔ ከእስር ቤት ሲፈታ ያው እግዚአብሔር አሁንም ኢትዮጵያን ሕዝብ ይባርክ። ገንዘብ አዋተው መኪና ገዝተው ብር ሰጥተውኛል። ብር ሰጡኝ። የነዳጅ መሙያ ብለው የተጠራቀመ ብር ለእኔ ነው ሰጥተውኝ አሰባስቦ የሰጡ ስራ የጀመርኩት። የመጨረሻ ጉዳያችን ለተመልካቾች እኔ ስለአዝናናኝ ነው ምጠይቀው። እና ወይን ቤት ሆናችሁ ከቀድሞ ባለስልጣናት እንደርሶ በተመሳሳይ እስር ቤት ላይ ከነበሩት ግለሰቦች ጋር ስትነጋገሩ አንድ ነገር ከመለስ ጋር በተያዘ መለስ እርሱን የተናገሩትን ነገር አንስተዋል እና ትንሽ ቀልቤን ስለገዛችኝ ነው አንተና የአዲስ አበባ ቆሻሻ ማፍሰሻ ቱቦ አንድ ናችሁ የሚል ነገር መለስ ተናግሮኝ ነበር ብለው ያወሩት ነገር አለና፣ ልክ ነው ማት ቦታ ላይ አንዳንድ ጊዜ የሚገርመኝ ነገር ነው። አይዶ እኔ ከመለስም ክፉ ቃል ወጥቶት አልሰማው። እኔ የመጨረሻው ከመለስ ጋር የሚገርም ነው። አሁን እዚሁ ላይ አያይዘው የመጨረሻ መልሶ የሚያደርጉልኝ አሁን ይሄ ቃል ብዙ ብዙ ብዙ መጽሔቶች ብዙ ቦታዎች ላይ አነብባለሁ። ስለዚህ ፖለቲካችን ስንጽፍ ገበያን ብቻ አስበን ነው ወይ? ሰዎችን ማጋጨት፣ ሰዎች ባልሰሩት ኃጢያት ላይ እንዲወቀሱ ማድረግ እና የበለጠ ጥላቻን ማስፋፋት ነው የሚሆነው ብዬ አስባለሁ። ሁለት ከእርሶ ጋር እንኳን አሁን ባደረግኩት ቃለ መለስ ሁለት ነገር ያልነበረ ነገር ነው አይደል? ያገኝ ነው። ስለዚህ እሱንም አያይዘው አብረው እንደው በጥቅሉ አንድ ምክር ሀሳብ ይስጡና ጨርስ ን እኔ ስለሞተ ሰው በመሰረቱ እውነቱን ከመናገር ቅድም እንዳልኩ በስብሰባ የነበረውን ሀሳብና ቀድሞ ደግሞ ወደ እሱ እኔን ለመሳብ የሞከረበት መንገድ ተናግሬ ያለው። ከዛ ውጭ ግን እኔ እንደ ሰው እንደ መሪ አከብረዋለሁ። በእውቀትም በችሎታውም ማደንቀው ሰው ነው። እኔ በግሌ የደረሰብኝና በሀገሪቱ የደረሰው በደልና ግፍት ወይም በደሎች እንድትጠበቁ ሆነው በአለም ደረጃ የኢትዮጵያን የማስታወቅ ስራው ድፍረቱ፣ ይህን ይህን እንደ አንድ ሁልጊዜ ከመሪዎቹ ስተት ብቻ አለ ብለን መናገር በጣም ስተት ነው፣ ራሱ ነውርም ነው። ስለዚህ በዚች ሀገር አስተዳድረው ያለፉ መሪዎች ድርሻ አላቸው። ድርሻቸው ግን በደንብ ማየት አለብን፣ እና ማክበር አለ በግልና በሰው ላይ ሊደርስ የሚችለው ነገር ለምን አላርሙም? ለምን በዚህ መንገድ በዚህ ፖለቲካ ብቻ ለምን ትታጠራሉ ይሄዳሉ? ወቀሳለኝ። አሁንም ቢሆን በያደግ በራሱ በድርጅቱ ከዛ ግን በግሉ እኔ ፐርሰናሊ አንድም ቀን አንድም ቀን ከእነዚህ አሁን የተናገርካቸው ንግግሮች ሰምቼ ሰምቼም አላውቅም። ይህ ሀገር በዚህ መንገድ ከቀጠለ አደጋው ለሁላችንም ነው። አንዱን ትቶ አንዱን ብቻ የሚያጠፋ አይሆንም። ይመስለን ይሆናል። የፖለቲከኞቹም ሁለተኛ ፖለቲከኞች ናቸው። ፖለቲከኞች እስካሁን በዚህ ዓመት ምርጫ አለ፣ የፖለቲከኞቹ አስተሳሰባቸው ወደ አንድ አልመጣም። እንኳን ሌላ ቀርቶ ገዢ ፓርቲ ራሱ አስተሳሰቡ አንድ አልመጣም። እኛ አርባ አንዳችን ክልሎቹን በመዞራችን እርቅ አይመጣም። እርቁ የህዝብ እርቅ ነው። እንዲጂነስ ወይም ባህል አለን። በየአካባቢያችን በየመንደራችን የማስታረቅ ባለቤቶች አሉ በየአካባቢው የእነሱን ልንሰማ ይገባል። እርቁን የእነሱን መቀበል አለብን። እኔ በየሚዲያውም ጠንከር ያሉ ነገሮች የወረወርን ሰላምን ካልጨመር እስቲ ወደ ጸሎት ወደ መረጋጋት የሚያመጣ ከአንደበታችን የሚወጣ ነገር ሰላምን ያመጣል፣ ጦርነትንም ያመጣል። ስለዚህ የጦርነቱን ፓርት ትተን የሰላሙን ፓርት አንደበታችንን ብንጠቀም ጥሩ ይመስለኛል። እሺ፣ ውድ ተመልካቾቻችን